ኦሪት ዘውል ምዕራፍ አራት ተራ ቁጥር አንድ እስከ ሶስት እግዚአብሔርም ሙሴን እና አሮንን እንዲህ ብሎ ተናገራቸው ከሌዊ ልጆች መካከል በየወገናቸው በየአባቶቻቸው ቤቶች የቀዓትን ልጆች ድምር ውሰድ ከሰላሳ ዓመት ጀምሮ እስከ አምሳ ዓመት ድረስ በመገናኛው ድንኳን ይሰሩ ዘንድ ለአገልግሎት የሚገቡበትን ሁሉ ትደምራለህ አለው። ተራ ቁጥር አራት እስከ አምስት በመገናኛው ድንኳን በንዋ የቅድሳቱ ዘንድ የቃአት ልጆች ሥራ ይህ ነው። ከሰፈሩ በተነሱ ጊዜ አሮንና ልጆቹ ገብተው የሚሸፍነውን መጋረጃ ታቦቱን የሚሸፍነውን መጋረጃ ያውርዱ የምስክሩንም ታቦት ይጠቅልሉበት፣ አለው። ተራ ቁጥር ስድስት በላዩም ላይ ያቈስጣውን ቁርበት መሸፈኛ ያድርጉበት። ከእርሱም በላይ ሁለንተናው ሰማያዊ የሆነ መጎናጠፊያ ይዘርጉበት፣ መሎጃዎቹንም ያስገቡ አለ። ተራ ቁጥር ሰባት በገጽ ህብስት ገበታ ላይ ሰማያዊውን መጎናጠፊያ ይዘርጉበት፣ በእርሱም ላይ ወጭቱን፣ ጭልፋዎቹንም፣ ጽዋዎቹንም። ለማፍሰስም መቅጃዎቹን ያድርጉ። ሁል ጊዜም የሚኖር እንጀራ በእርሱ ላይ ይሁን አለ። ተራ ቁጥር ስምንትና ዘጠኝ በእነርሱም ላይ ቆይ በእነርሱም ላይ ቀይ መጎናጸፊያ ይዘርጉ በአቆስጣው ቁርበት በአቆስጣውን ቁርበት መሸፈኛ ይሸፍኑት፣ መሎጊያዎቹንም ያስገቡ። ሰማያዊውንም መጎናጠፊያ ይውሰዱ፣ የሚያበራውንም መቅረት ቀንድሎቹንም፣ መኰስተሪያዎቹንም፣ የኩስታሪ ማድረጃዎቹንም፣ እርሱንም ለማገልገል የዘይቱን ዕቃዎች ሁሉ ይሸፍኑ አለ። ተራ ቁጥር አስር እርሱንና ዕቃዎቹን ሁሉ በቆስ ጣ ቁርበት መሸፈኛ ውስጥ ያድርጉት፣ በመሸከሚያውም ላይ ያድርጉት። ተራ ቁጥር አስራ አንድ በወርቁ መሰዊያ ላይ ሰማያዊውን መጎናጸፊያ ይዘርጉበት፣ በአቆስጣውም ቁርበት መሸፈኛ ይሸፍኑት፣ መሎጊያዎቹንም ያስገቡ አለ። ተራ ቁጥር አስራ ሁለት በመቅደስም ውስጥ የሚያገለግሉበትን የማገልገያውን ዕቃ ሁሉ ይውሰዱ። በሰማያዊውም መጎናጸፊያ ውስጥ ያስቀምጡት። በአቆስጣን ቁርበት መሸፈኛ ይሸፍኑት። በመሸከሚያውም ላይ ያድርጉት አለ። ተራ ቁጥር አስራ ሶስትና አስራ አራት አመዱንም ከመሰዊያው ላይ ያስወግዱ! ሐምራዊውንም መጎናጸፊያ ይዘርጉበት፣ የሚያገለግሉበትን ዕቃውን ሁሉ፣ ማንደጃዎቹንም፣ ሜንጦዎቹንም፣ መጫሪያዎቹንም፣ ድስቶቹንም፣ የመሠዊያውን ዕቃ ሁሉ ያስቀምጡበት። በእርሱም የአቆስታ ቁርበት መሸፈኛ ይዘርጉ፣ መሎጃዎቹንም ያስገቡ አለ። ተራ ቁጥር አሥራ አምስት ከሰፈሩም ሲነሱ አሮንና ልጆቹ መቅደሱንና የመቅደሱን ዕቃ ሁሉ ከሸፈኑ በኋላ በዚያን ጊዜ የቃት ልጆች ሊሸከሙ ይመጣሉ። እንዳይሞቱ ግን ነዋየ ቅድሳቱን እንዳይነኩ በመገናኛው ድንኳን ዘንድ የቃት ልጆች ሸክም ይሄ ነው አለ ይሄ ስራ የቃስ ልጆች ስራ ብቻ ነው አለ። ተራ ቁጥር አሥራ ስድስት የካህኑም የአሮን ልጆች የካህኑም የአሮን ልጅ አላዛር በመብራቱ ዘይት፣ በጣፋጩ ምጣን ላይ ሁልጊዜም በሚቀርበው በእህሉ ቁርባንና በቅባቱ ዘይት ላይ ይሾም አለ። ማደሪያውን ሁሉ በእርሱም ውስጥ ያለውን ሁሉ መቅደሱንና ዕቃውን ሁሉ እርሱ ይጠብቃል አለ። ተራ ቁጥር አስራ ሰባት እስከ አስራ ዘጠኝ እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው የቀአትን ወገኖች ነገድ ከሌዋውያን መካከል አታጥፋቸው አለ ነገር ግን ወደ ቅድስተ ቅዱሳን በቀረቡ ጊዜ በሕይወት ይኖሩ ዘንድ እንጂ እንዳይሞቱ እንዲሁ አድርጉላቸው፣ ሥርዓት ስሩላቸው ሲል ነው። አሮንና ልጆቹ ይግቡ፣ ለሰውም ሁሉ ስራውን ስራውንና ሸክሙን ይዘዙ አለ። ተራ ቁጥር ሃያ ነገር ግን እንዳይሞቱ ነዋ የቅድሳቱን ለድንገት እንኳ ለማየትም ቢሆን አይግቡ፣ እንዳይገቡ። ተራ ቁጥር ሀያ አንድ እግዚአብሔር ሙሴን፣ ተራ ቁጥር ሀያ አንድ እስከ ሀያ ሁለት እግዚአብሔር ሙሴን እንዲህ ብሎ ተናገረው። የጌዲሶንን ልጆች ድምር ደግሞ በየአባቶቻቸው ቤቶች በየወገኖቻቸውም ውሰድ አለው። ተራ ቁጥር ሶስት የመገናኛውን ድንኳን ሥራ ይሰሩ ዘንድ ለአገልግሎት የሚገቡትን ሁሉ ከሰላሳ አመት ዓመት ጀምሮ እስከ አምሳ ዓመት ድረስ ቁጠራቸው አለው። ተራ ቁጥር አራት የጌዲሶናውያን ወገኖች ሥራ በማገልገልና በመሸከም የሚያገለግሉት እነዚህ ናቸው ሥራቸውም ይህ ነው አለ ተራ ቁጥር አምስት የማደሪያውን መጋረጃዎች የመገናኛውንም ድንኳን መደረቢያውን በላዩም ላይ ያለውን የአቆስታውን ቁርበት መደረቢያ የመገናኛውንም ድንኳን ደጃፍ መጋረጃ በማደሪያውና በመሰዊያው ዙሪያ ያለውን የአደባባዩን መጋረጃ የአደባባዩንም ደጃፍ መጋረጃ አውታሮቹንም ለማገልገልም የሚሰሩበትን ዕቃ ሁሉ ይሸከሙ። ስራቸው ይሄ ነውና አለ። በዚህ አገልግሎ አለ። ተራቁጥር 27 የጌዲ ሶናወያን አገልግሎት ሁሉ ሸክማቸውም ሁሉ ሥራቸውም ሁሉ በአሮንና በልጆቹ ትእዛዝ ይሁን የሚደርስባቸውንም ሸክም ሁሉ ተነግሯቸዋላቸው፣ አለ ተራ ቁጥር 28 የጌዲ ሶናወያን ወገኖች አገልግሎት በመገናኛው ድንኳን ዘንድ ይህ ነው አለ ከካህኑም ከአሮን ልጆች ከኢታምር እጅ በታች ይሆናሉ አለ። ተራ ቁጥር ሃያ ዘጠኝ የሜራሪንም ልጆች በየወገናቸው በየአባቶቻቸውም ቤት ቁጥራቸው አለው። ተራ ቁጥር ሰላሳ የመገናኛውን ድንኳን ስራ ይሰሩ ዘንድ ለአገልግሎት የሚገቡትን ሁሉ ከሰላሳ ዓመት ጀምሮ እስከ ሀምሳ ዓመት ድረስ ቁጠራቸው አለው። ሰላ ቁጥር ሰላሳ አንድ በመገናኛው ድንኳን ዘንድ ባለው አገልግሎታቸው ሁሉ የማደሪያው ሳንቃዎች፣ መወሮሪያዎቹም፣ ተራዳዎቹም፣ እግሮቹም በዙሪያውም የሚቆሙት ተራ ቁጥር ሰላሳ ሁለት የአደባባዩ ምሰሶችም እግሮቹም ካስማዎቹም አውታሮቹም እቃዎቹና ማገልገያ ማገልገያዎቹ ሸክማቸው ሸክማቸው ይህ ነው። ይህም ሁሉ የሚሸከሙ እነዚህ ናቸው። የሚጠብቁትንም የሸክማቸውንም እቃ ሁሉ በስማቸው ቁጠሩ አለ። ተራ ቁጥር ሰላሳ ሶስት የሜራሪ ልጆች ወገን አገልግሎት በመገናኛው ድንኳን ዘንድ ከካህኑ ከአሮን ልጅ ከኢታምር እጅ በታች በየአገልግሎታቸው ሁሉ ይህ ነው። በየአገልግሎታቸው ሁሉ ይህ ነው፣ ድርሻቸው ይሄ ነው አለ። ተራ ቁጥር ሰላሳ አራት ሙሴና አሮንም ለሕዝቡም አለቆች የቀዓትን ልጆች በየወገናቸው በየአባቶቻቸውም ቤት ቁጠሯቸው፣ አለ። ተራ ቁጥር ሰላሳ አምስት በመገናኛውም ድንኳን ውስጥ ይሰሩ ዘንድ ወደ አገልግሎት የገቡትን ሁሉ ከሰላሳ ዓመት ጀምሮ እስከ አምሳ ዓመት ድረስ ያሉትን ቁጠሯቸው፣ አለ። ተራ ቁጥር ሰላሳ ስድስት በየወገናቸውም ከእርሱም የተቆጠሩት ሁሉ ሺህ ሰባት መቶ ሐምሳ ነበሩ። ተራ ቁጥር ሰላሳ ሰባት እግዚአብሔርም በሙሴ እጅ እንዳዘዘ በመገናኛው ድንኳን ውስጥ ያገለገሉት ሁሉ ከቀዓታውያን ወገኖች የተቆጠሩት ሙሴና አሮን የቆጠሯቸው እነዚህ ናቸው። ተራ ቁጥር ሰላሳ ስምንት በየወገናቸውም በየአባቶቻቸውም ቤቶች የተቆጠሩት። ተራ ቁጥር ሰላሳ ዘጠኝ የጌሪሶን ልጆች በመገናኛው ድንኳን ውስጥ ይሰሩ ዘንድ ለአገልግሎት የገቡት ከሰላሳ ዓመት ጀምሮ እስከ ሃምሳ ዓመት ድረስ ያሉት ተራቁጥር አርባ በየወገናቸውም በየአባቶቻቸውም ቤት የተቆጠሩት ሁሉ ሺ ስድስት መቶ ሰላሳ ነበሩ አለ። ተራ ቁጥር አርባን እግዚአብሔርን በሙሴ እጅ እንዳዘዘ በመገናኛው ድንኳን ውስጥ ያገለገሉት ሁሉ ከጌድሶን ልጆች ወገን የተቆጠሩት ሙሴና አሮን የቆጠሯቸው እነዚህ ናቸው። ተራ ቁጥር አርባ ሁለት እስከ አርባ ሶስት በየወገናቸውም በየአባቶቻቸውም ቤቶች ከሜራሪ ልጆች ወገን የተቆጠሩት በመገናኛው ድንኳን ውስጥ ወደ አገልግሎት የገቡት ሁሉ ከሰላሳ ዓመት ጀምሮ እስከ አምሳ ዓመት ድረስ ያሉት። ተራ ቁጥር አርባ አራት በየወገናቸው የተቆጠሩት ሶስት ሺህ ሁለት መቶ ነበሩ። ተራ ቁጥር አርባ አምስት እግዚአብሔርም በሙሴ እጅ እንዳዘዘ ከሜራሪ ልጆች ወገኖች የተቆጠሩት ሙሴና አሮን የቆጠሯቸው እነዚህ ናቸው። ተራ ቁጥር አርባ ስድስት እስከ አርባ ሰባት በየወገናቸውና በየአባቶቻቸው ቤቶች ከሌዋውያን የተቆጠሩት ሁሉ ሙሴና አሮን የእስራኤልም አለቆች የቆጠሯቸው አ በመገናኛው ድንኳን ውስጥ ስራውን ለመስራትና ዕቃውን ሁሉ ለመቆጣደርና ለመሸከም የገቡት ሁሉ ከሰላሳ ዓመት ጀምሮ እስከ አምሳ ዓመት ድረስ ያሉት አርባ ስምንት ከእነርሱም የተቆጠሩት ስምንት ሺህ አምስት መቶ ሰማንያ ነበሩ። ተራ ቁጥር አርባ ዘጠኝ እንደ እግዚአብሔር ትእዛዝ እያንዳንዳቸው በየአገልግሎታቸውና በየሸክማቸው በሙሴ እጅ የተቆጠሩ እግዚአብሔር ሙሴን እንዳዘዘው